ሴት ልጅ በቀላሉ በፍቅር የምትሸነፍለት ወንድ እዚህ ላይ ጎበዝ የሆነ ወንድ ነው። አሁን ሴት ልጅ በቀላሉ ለማሸነፍ እነዚህ አራት ነገሮች ላይ የግድ የግድ ጎበዝ መሆን አለብህ። እዚህ ላይ ጎበዝ ከሆንክ ሴቶች የእኔ በሆነ ብለን የምንመኘው ወንድ ነህ። በደንብ አድርገህ አዳምጠኝ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ የግድ የግድ ጎበዝ ልትሆን የሚገባቸውን አራት ወሳኝ ነገሮች እነግርሃለሁ። ግን ደግሞ ሚስጥር ነው የኛ የሴቶች ሚስጥር፣ ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም! ውዴና ፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህናነኝ እንደሰማችሁት ነው ዛሬም በቆንጆ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ። አንተ፣ አዎ አንተ አዲስ ነሃ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። እኔ ናፊ ዳር ነኝ። ስለ ፍቅር የምናወራበት፣ የምንመካከርበት ቤት ነው። እንኳን ደህና መጣችሁ የእኔ ውድ ቤተሰቦች። ደግሞ በጣም ነው መወዳችሁ፣ በጣም ነው ማመሰግነው። ሁሌም ቪዲዮ እንደለቀኩ ናፊ እንኳን ደህና መጣች፣ ናፊ እንወድሻለን፣ ናፊ በርቺ የምትሉኝ ቃል የለኝም። ለእናንተ አመሰግናችኋለሁ፣ ክበሩልኝ። እና ደግሞ ውዶቼ የእኔን ቪዲዮች በምታዩበት ሰዓት ላይ ሁል ጊዜ ቪፒኤን አብርታችሁ እዩልኝ። ከመጀመራችን በፊት ደግሞ ሁላችሁ ላይክ አድርጉት። እሺ በጣም አመሰግናለሁ። የመጀመሪያው ነገር እንግዲህ የግድ የግድ ጎበዝ ልትሆን የሚገባበት አራት ነገሮችን እንደምናወራው ብያችኋለሁ መግቢያ ላይ። የመጀመሪያው መንከባከብ ነው። አሁን ሴትን ልጅ መንከባከብ ላይ የግድ የግድ ጎበዝ ልትሆን ይገባሃል። ብዙውን ጊዜ መንከባከብ ሲባል ሴት ልጅ ትሪት ማድረግ፣ ሴት ልጅ እንክብካቤ ትፈልጋለች፣ ሴት ልጅ እንደ እንቁላል ነው መያዝ ያለብህ የሚባሉ ነገሮችን እንሰማለን እናያለን አብዛኞቻችሁ ታቁሳላችሁ ብዬ የማስበው ፊዚካሊ የሆነውን መንከባከብ ነው። ልክ እንቁላልን በምንይዝበት ወቅት ላይ እንዴት አድርገን እንደምንጠብቀው እንደምንይዘው እናውቃለን አይደለ? ልክ እንደዛ ሴትም ልጅ የዛን ያህል ትሪትመንት ትፈልጋለች ነው፣ ፊዚካሊ ለምሳሌ የተለያዩ ፊልሞች ላይ እናያለን አይደለ? ብርድ በሆነበት ሰዓት ላይ ሲመሽ አውልቆ ጃኬት መደረብ፣ ተጠንቅቆ ይዞ መሄድ፣ ማስገባት፣ ወንበር መሳብ፣ እነዚህ ሁሉ የምንላቸው ፊዚካሊ የሆኑ እንክብካቤዎች ናቸው። የምትጠብቃት ነገር ከአደጋ ሊያጋጥማት ይችላል ብለ ፕሮቴክት ምታደርጋት ነገር አለ አይደለም። ፊዚካሊ እሱን ነገር መንከባከብ እንለዋለን። ስታጎርሳት፣ ቦርሷን ስትይዝላት፣ እነዚህ ሁሉ ነገሮች ፊዚካሊ የሚገለጹ መንከባከብ አይነቶች ናቸው። ይህንን ብዙዎቻችሁ ታውቅታላችሁ ብዬ አስባለሁ፣ ግን ለምን እንደሆነ አላቅም። አብዛኞቻችሁ እዚህ ላይ ነው ፎከስ የምታደርጉት፣ ወደሚቀጥለው አትገቡም እና መሸዋወዱ እዚህ ጋር ይመጣል። እዚህ ላይ ብዙዎቻችሁ ጎበዝ ልትሆኑ ትችላላችሁ። ያው ሲነገርም በተደጋጋሚ ከመስማትም ራሳችሁን ለመቀየር፣ ለመለወጥ ትሞክራላችሁ ብዬ አስባለሁ። እኔ ራሱ በብዙ ቪዲዮች ላይ እማነሳው ሀሳብ ስለሆነ ማለት ነው። ስጦታዎችን መስጠት፣ ደስ የሚላትን ነገር ለማድረግ መሞከር ምናምን ይጠበቃሉ፣ የሚታወቁም ናቸው። ሰው በቃ የሆነ ትንሽ ኢንተረስት ካለው ለአንዲት ሴት ይንከባከባታል። የቻለውን ሁሉ ያደርጋል። ግሞ ከፊዚካል ባለፈ ደግሞ ሳይኮሎጂካሊ መንከባከብ ትሬት ማድረግ ደግሞ ያስፈልጋል። አሁን ላይ በጣም ብዙ ሰው ሚስ እያደረገ ያለው እሱ ነው። ጎበዝ እየሆነ ያልሆነበት ፓርት ይሄኛው ነው። ሳይኮሎጂካሊ ሴት ልጅ ምን ትፈልጋለች? መደመጥ ትፈልጋለች። እንክብካቤ የሚገለጽበት አንዱ መንገድ ሳይኮሎጂካሊ በመደመጥ ነው። በቃ አብርሃት ሆነ ስታዳምጣት፣ የምትለውን ነገር ስትሰማ፣ ለካ ሰው አለኝ ለካ የሚያዳምጠኝ ሰው አለ ለካ የምናገረውን ነገር የሚሰማ ሰው አለ። በቃ ምንድን ነው የምትለው ስሜቷ እንዴት ነው ብለ ስትንከባከባት፣ ስትረዳት፣ እንደዚሁ አይታት የምታውቀው ነገር ይኖራል እኮ አደለም? ከዚህ በፊት ነግሬያችኋለሁ ይመስለኛል አንድ መጽሐፍ ላይ እንደዚህ የምናወራቸው ነገሮች ይሄ በድምጽ የምንሰማቸው የሆነ ፐርሰንቱን ብቻ ነው። የተቀሩት በፊታችን በእጅ እንቅስቃሴያችን የምናያቸው ናቸው። በቃ የተቀሩ ሰውን ሲያወራ ዝም ብለን መስማት እንችላለን እኮ አይደለ። ግን እንደዚህ በአይናችን ስናይ፣ እንደዚህ ስንሰማ ስሜታችን አለው ብቻ የሚናገረው ነገር አለ እና ስታዳምጣትም እንደዚሁ ፊቷ እንዴት ነው ምን እያለች ነው የሚለውን ነገር በደንብ አድርገ የምታዳምጣት የምትረዳት ከሆነ ይሄ ሌላኛው ሌቭል ነው በቃ የሚያድግ ነው። በቃ ይሄኛው ፓርት ላይ ጎበዝ ከሆንክ፣ እሷን ማዳመጥ ላይ፣ እሷን መረዳት ላይ፣ ትሪት ማድረግ ላይ ከፊዚካል አልፎ እንደዚህ ትሪት ማድረግ ላይ ከደረስክ ምንም ጥያቄና መልስ የለውም። ተወዳጅ ተፈቃሪ ወንድ ነህ፣ የኔ በሆነ የሚባልልህ ወንድ ነህ። እና እዚህ ላይ ጎበዝ ከሆንክ፣ እሷን መንከባከብ ላይ፣ እሷን ትሪት ማድረግ ላይ፣ የምትፈልገውን ነገር አንደርስታንድ ማድረግ ላይ ጎበዝ መሆን አለብህ ማለት ነው። ወሳኝ ነገር ነው። ሁለተኛ፣ ስሜትን ማኔጅ ማድረግ ላይ ጎበዝ ከሆንክ፣ አሁን ስሜታዊነት በጣም ብዙ ሰዎችን ወደ አልሆነ መንገድ የመራ ነገር ነው አይደለ ስሜታዊነት ማለት አሚን ስሜታዊነትን ማኔጅ ማድረግ ማለት ምንም ነገር አለመሰማት ማለት የሚመስላቸው ሰዎች አሉ በቃ እንደ እንዴት ስሜታዊ ሆንኩኝ በቃ ተናደድኩኝ እንደዚያ ሆንኩኝ የሚሉ አሉ ስሜታዊነትን ማኔጅ ማድረግ ማለት መቆጣጠር ማለት በነገራችን ላይ ያ ስሜት አይሰማችሁም ማለት አይደለም ያ ስሜት ከተሰማችሁ በኋላ የምታደርጉትን ነገር ነው የምትቆጣጠሩት እንጂ ስሜታዊነቱን ልትቆጣጠሩት አትችሉም ምክንያቱም ሰዎች ነን ምክንያቱም ፊሊንግ አለን አደለ ሰው የሚያስብለን አንዱ ነገር ያ ነው እኮ ይሰማናል አደለ እንነካለን የሚያሳዝን ነገር ስናገኝ እናዝናለን የሚያናድድ ነገር ሲገጥመን እንናድዳለን የሚያስደስት ነገር ሲገጥመን እንደሰታለን ፊሊንግ አለን በቃ ይሰማናል ይሄ ኖርማል ነው ግን ከዛስ ተሰምቶን የምናደርገው ነገር ነው በቃ ዋናው ነገር ማለት ነው ስለዚህ ስሜቱን ማኔጅ ማድረግ ላይ ጎበዝ የሆነ ወንድ ኢሞሽናል ስቴብል የሆነ ወንድ በጣም ነው የሚያስቀናው። በጣም ብዙ ሴቶችም ለፍቅር ግንኙነት የሚመርጡት ነው በማወቅም ባለማወቅም። እንዴት ካላችሁኝ እኛ ሴቶች በጣም ኢሞሽናል ነን እና ብዙ ነገሮች ላይ በቃ በስሜታዊነት ብዙ ነገሮችን እንወስናለን፣ እናበላሻለን፣ ምናምን በቃ ስሜታዊነት በጣም ያጠቃናል። አሁን እናለቅሳለን፣ አሁን እንስቃለን፣ አሁን የሆነ ነገር ያምረናል፣ አሁን እንተወዋለን እና እንደዚህ የስሜት መዋዠቅ ያጋጥመናል። ሆርሞናችንም በየጊዜው ስለሚለዋወጥ የሆርሞን መለዋወጥም እነዚህ ነገሮች ያመጣሉ። ስለዚህ በማወቅም ይሁን ባለማወቅ እምላችሁ አንዳንድ ሰዎች እንደዚ ገብቷቸው ኢሞሽናል ስቴብል የሆነ ሰው ለፍቅር ግንኙነት ለትዳር የሚመረጥ እንደሆነ ለትዳር ጥሩ እንደሆነ አውቀው እንደዚህ አይነት ወንድን የሚፈልጉ የሚመርጡ ሴቶች አሉ። አንዳንዶቹ ደግሞ ራሱ ፑሽ ያደርጋችኋል። በቃ እኔ እንደዚህ ስሜት ነኝ ያንን የሚረዳኝ ያንን የሚያስተካክልልኝን ሰው ፈልጋለሁ የሚለዋሉ ባለማወቅ ምላችሁ ኮንሰፕቱ ገብቷቸው ሳይሆን እንደዚሁ ፍሎ የሚያደርግ ነው። በቃ እንደዚህ የሚያደርግ ሰውን አትራክት ይደረጋሉ። በእንደዚህ አይነት ሰው ቴክ ኬር የሚያደርጋቸው፣ ስሜታዊ ሲሆኑ አንደርስታንድ የሚያረጋቸው እሱ ካልም የሆነ የተረጋጋ የሆነ ሰውን ይመርጣሉ ማለት ነው። ስለዚህ ኢሞሽናል ስቴብል የሆነ ስሜታዊነትን መቆጣጠር ማኔጅ ማድረግ የሚችል ወንድ በጣም ተመራጭ በጣም ተፈላጊ ወንድ ነው። ስለዚህ እዚህ ላይ የግድ የግድ ጎበዝ መሆን አለብን። ለስኬታማነት በጣም ወሳኝ ነገር ነው። በጣም ብዙ ሰዎች አሁን ላይ በተለያዩ ማረሚያ ቤቶች ላይ የምናያቸው የተለያዩ ቦታዎች ላይ የምናገኛቸው በጣም በጥቂት ደቂቃዎች ውስጥ በሰሯቸው ስህተቶች ነው። በስሜታዊነት በሰሯቸው ስህተቶች ማለት ነው፣ አስበው ተዘጋጅተው ካደረጓቸው ነገሮች በላይ ማለት ነው። ስሜታዊነት በጣም ብዙ ዋጋን ያስከፍላል፣ እና ያችን ጥቂት ሰገንድ ያችን ጥቂት ደቂቃ ታግሶ ወጥ አድርጎ ሌላ ኮንስኩንስ የሚያመጣ ነገርን ካለማድረግ ተቆጥቦ ማለፍ ነው። በቃ ስሜታዊነት ደስ ብሎ ሊሆን ይችላል ደስ ባለህና በተናደድክ ጊዜ ነው። እንዴት ነው? ቃል አትግባ የሚባልም ነገር አለ አደለ? ደስ ሲለን በቃ የምናደረገውን አናቅም። በቃ ዓለም ሁሉ አደለ? በዛ ሰዓት የምንናገረው ነገር እንግዲህ ላናረገው ልንጠይቅበት ስለምንችል አታድርጉ ይባላል እና መቆጣጠር ደስ ብሎሃል፣ ያዘው። አዝናሃል፣ ያዘው። ተከፍተሃል፣ ተናደሃል፣ ያዘው ኋላ እንትን የሚያመጣ ነገር ከማድረግ በፊት ማለት ነው። ይህንም ፕራክቲስ በማድረግ የተለያዩ ቪዲዮችንም ራስን በመመልከት ምን ላይ ጎበዝ ነው፣ ምን ሳደርግ ነው ጥሩ ያልኩት በማለት ራስ ላይ በመስራት ማስተካከል ጎበዝ መሆን ይቻላል። እዚህ ላይ ጎበዝ ከሆንክ እመነኝ፣ በጣም ተፈላጊ ተወዳጅ ወንድ ነህ ማለት ነው። ብዙ ሴቶች ደግሞ እንደው የኔ በሆነ የሚሉልህ አይነት ወንድ ነህ። በደንብ አስብበት፣ በደንብ ስራበት። ሶስተኛ ቅድሚያ የምትሰጠውን ማወቅ ላይ ጎበዝ ከሆንክ ይሄ በጣም ወሳኝ የሆነ ግን ብዙ ሰዎች ብዙዎቻችሁ ወንዶች ደግሞ ሚስ የምታረጉት ነገር ነው። እዚህ ላይ ጎበዝ አይደላችሁም እና እንዴት እንደሆነ ላስረዳችሁ። እንደየእድሜያችን እንደየሁኔታችን ቅድሚያ የምንሰጠው ነገር ይለያያል። አስራዎቹ እድሜ ላይ ሆነን ቅድሚያ የምንሰጠው ነገር አለ። ሀያዎቹ ተማሪ ሆነን ስራ ላይ ሆነን ትዳር ውስጥ ገብተን የፍቅር ግንኙነት ውስጥ ገብተን ከጓደኛም ጋር ያለን ላይፍ አለና እንደየጊዜው እንደየቦታው ቅድሚያ የምንሰጣቸው ነገሮች የሚለዋወጡ የሚቀያየሩ ናቸው። ያንን አውቁ ያንን ተረድቶ ለማን መቼ ቅድሚያ መስጠት አለብኝ የሚለውን ማወቅ በጣም ትልቅ ነገር ነው። ብዙ ሰዎች እች ቀላል የምትመስል ግን በጣም ከባድ ፕሪንሲፕል ባለመያዙ፣ ባለማስተዋሉ፣ ባለመተግበሩ ምክንያት ህይወቱ ይመሰቃቀላል። እንበልና ተማሪ ሆነን ወደ ዩኒቨርሲቲ ስንሄድ፣ ጎንደር ዩኒቨርሲቲ ነው የተማርኩት። በምንሄድበት ሰዓት ላይ በጣም ብዙ ሰዎች እንግዲህ ተማሪዎች ነን አደለ? የሄድ ነው ለትምህርት ነው። ፕራዮሪቲያችን ትምህርትና ትምህርት ነው አደለ? ቀላል ነው ይሄ፣ ኦቬስ ነው ኮናፊ ልትሉ ትችላላችሁ። ግን ያችን ሚስ በማድረግ ሙሉ ጊዜያቸውን፣ ሙሉ ትኩረታቸውን፣ ሙሉ ሀሳባቸውን ሌሎች ነገሮች ላይ በማድረጋቸው ምክንያት የሄዱበትን አላማ ትተው ሳይሳካላቸው የተመለሱ በጣም ብዙ ሰዎች አሉ። የዚህን ያህል ቀላል የሆነ ግን ለመተወር የሚከብድ ነገር ነው። ቅድሚያ የምትሰጡት ነገርን ታውቁታላችሁ፣ ቅድሚያ መስጠት እንዳለባችሁ ታምናላችሁ። ግን ኢንቨስት የምታረጉት ጊዜያችሁን፣ ገንዘባችሁን የምታወጡት መጨረሻ ላይ ላረጋችሁት ነገር ነው። ምንም ያህል ፐርሰንት ላልሰጣችሁት ነገር ነው ማለት ነው። ስለዚህ ህይወት ላይም እንደዚህ ነው። ሴት ልጅም ቅድሚያ የሚሰጣትን ወንድ ትፈልጋለች። ምክንያቱም ፍቅር ማለት ራሱ ቅድሚያ መስጠት ስለሆነ ማለት ነው። ስለዚህ እድሜ እንግዲህ ለፍቅር ግንኙነት ደርሶ የፍቅር ግንኙነት ውስጥ ከገባ በኋላ እሷ ለአንተ ቁጥር አንድ ናት። ሌሎች ነገሮችን የምታደርግበት ጊዜ እንደየደረጃው እንደየሁኔታው ያስፈልግሃል። ጓደኞች አሉ፣ ቤተሰብ አለ፣ ስራ አለ ብዙ ሌሎችም ነገሮች ይኖራሉ። መንፈሳዊ ህይወት አለ። ግን እሷ ቁጥር አንድ ናት ስንል ለእሷ ቅድሚያ መስጠት አለብህ ማለት ነው። እንደየደረጃው በጣም ብዙ ሰዎች ይገጥሙኛል። ትዳር ላይም ኢቨን፣ ትዳር ላይም ነው የምነግራችሁ ይሄንን። ባለትዳር ሆኖ ልጆች ኖሮት ከጓደኞቹ ጋር አሽቶ የሚመጣ ሰው አለ። በወር ውስጥ ማለት ነው ቢቆጠር፣ ከጓደኞቹ ጋር የሚያሳልፈውና ከቤተሰቡ ጋር የሚያሳልፈው ጊዜ ቢቆጠር፣ ከጓደኞቹ ጋር የሚያሳልፈው ሊበልጥ ይችላል። አስባችሁታል? እንደዚህ ባላንስ አያደርግም። በቃ ባላንስ ማድረግ ያለበት ነገር እኮ አይደለም። በቃ ቤተሰብ መስርቶ የሚኖር ባለትዳር የሆነ ወንድ አብዛኛውን ጊዜውን ከስራ ውጪ ማለት ነው አብዛኛውን ጊዜ ሊሰጥ የሚገባው ለማን ነው ብላችሁ ነው የምታስቡት? ኦብቪየስሊ ለሚስቱ ለልጆቹ ነው አይደለ? ፕራክቲካሊ ግን ያንን የሚተገብር ብዙ ሰው የለም። እና እኔም በተደጋጋሚ ይደርሰኛል እንደዚህ አይነት መልክቶች እኔ እኮ ለሚስቴ ነው ቅድሚያ የሚሰጠው ልጆችን እኮ ወዳለው ምናም ይላል። ልክ እንደ ግቢ ሲሄድ እንደነገርኳችሁ ማለት ነው ትምህርት ነው አላማ ምናም እንላለን ግን ፕራክቲካሊ ጊዜ የምንሰጠው ምን ላይ ነው? ነው ጊዜ የሰጠነው ነገር ነው አይደለም የሚያድገው የሚበቅለው። ስለዚህ እንደዚህ የሚያደርጉ በጣም ብዙ ሰዎች አሉና ቅድሚያ መስጠት ላይ ጎበዝ ከሆንክ፣ አሁን እዚህ ጋር ያነሳሁላችሁ ኤግዛምፕል፣ ትዳር ላይ ሆኖ ለጓደኞቹ ብዙ ጊዜ የሚሰጠው ሰው ስለማይወዳቸው ልጆቹን ስለማይወድ ምናምን አይደለም። ቅድሚያ የመስጠት ጉዳይ ስለተምታታበት ነው፣ ግራ ስለተጋባ ነው። ለቤተሰቡ ለሚስቱ ቅድሚያ መስጠት እንዳለበት ያምናል፣ ግን ጊዜውን የሚያጠፋው ደግሞ ከጓደኞቹ ጋር ነው። አያችኋ፣ ወደ ተግባር ሲመጣ ተምታቶበታል። በአፉ እንደዛ ይላል፣ እረ ከልጆቼ ከሚስቴ ማምንም አላስቀድምም። የት ነህ ታዲያ? ከጓደኞቼ ጋር እንደዚህ አይነት ነገሮች አሉ። እንደዚህ አይነት ኢሉዥኖች አሉና በተቻለ አቅም ቅድሚያ መስጠት እንዳለብን ለማን መቼ ቅድሚያ መስጠት እንዳለበት በደንብ ማወቅ አለበት። ስራ ላይ ከሆነ ስራ ቦታ ከሆነ የሄድከው ለምንድን ነው? ስራ ልትሰራ ነው። በቃ ለእሱ ነው ቅድሚያ ልሰጥ የሚገባው። ረታች አብራችሁ ቁጭ ብላችሁ ልታወሩ ተቀጣጥራችሁ፣ ለእሷ ነው ቅድሚያ ልሰጥ የሚገባው፣ ስልክ ስለሚደውልልህ ሰው አይደለም። የዚህን ያህል ኮንሰርንድ ሆናችሁ ቅድሚያ ለምን መስጠት እንዳለባችሁ ካወቃችሁ እዚህ ላይ ጎበዝ ከሆናችሁ፣ እመኑኝ በጣም ተፈላጊ በጣም ተወዳጅ ጥሩ የሆነ የፍቅር ግንኙነት የሚገጥመው ወንድ ናችሁ ማለት ነው። በደንብ አስቡበት። እዚህ ላይ ራሳችሁ ላይ በደንብ ስሩ። እንደዚሁ አሁን ላይ ባላችሁ ላይ ፕራዮሪቲ የሚሰጠው ለምንድን ነው እያላችሁ እስኪ ራሳችሁን ጠይቁ። ኮመንት ላይም ደግሞ ጻፉልኝ፣ እስኪ አሁን ፕራዮሪቲ የሚሰጠው ለዚህ ነው እያላችሁ ጻፉልኝ። አራተኛ ደረጃ ላይ ደግሞ ያስቀመጥኩላችሁ የግድ የግድ ጎበዝ ልትሆኑ የሚገባችሁ ቦታ ስራችሁ ላይ ነው። ምክንያቱም በዚህ ምድር ላይ ስንኖር የምንፈልገውን ነገር ሁሉ የምናደርገው የምናገኘው በገንዘብ ነው። ገንዘብ ደግሞ የምናገኘው በትክክለኛው መንገድ ሰርተን ለፍተን ጥረን ግረን ነው አይደል? ጥረ ግረ ብላ ተብሏል አዳምና ስለዚህ በዛ መንገድ ስለሆነ ስራችን ላይ ምንም አይነት ድርድር አያስፈልገንም በእርትተ ጠንክረን እስከ ጥግ ድረስ ነው መስራት ያለብን። ስለዚህ ስራ ላይ ጎበዝ ከሆንክ ሃርድ ወርከር ከሆንክ፣ ኦ ይሄ ልጅማ በስራው ጎበዝ ነው። በነገራችን ላይ ሴቶች እኛ ሴቶች ዴት ስናደርግ ዝም ብሎ ዴት ለማድረግ አይደለም የምናደርገው፣ በጣም ጥቂት ከሆኑ ሴቶች ውጪ ማለት ነው። በቃ አብዛኞቻችን ዴት ስናደርግ ለትዳር ነው። በቃ ትዳር ይሆነኛል ወይ ይሄ ልጅ ያገባኛል ወይ ብለን ነው ስለዚህ ያንን ስለምናስብ አሁን ላይ ጠንክረ መስራት ምናምን ፈርዘር ነው የምናየው ማለት ነው። ነገ ላይ እንዴት ነው ያኖረኛል ወይ ያኖረኛል ኔ አሁን ላይ አብዛኛው ሰው ኢኮኖሚካሊ እየተጋገዘ እየተደጋገፈ ነው የሚኖረው። ግን ጀስት በቃ ወንድ ልጅ ጠንካራ ሰራተኛ መሆን አለበት፣ ይጠበቅበታል። ሊደር ነው መሪ ነው የቤቱ መሪ ነው። ስለዚህ ያን ማድረግ ይጠበቅበታል እና ነገ ላይ እንደዚህ እንዴት ይሆናል፣ አብረን ስንኖር ለትዳር ባል ይሆነኛል፣ እንደ ባል ኃላፊነቱን ይወጣል፣ ይህንን ያደርጋል፣ ይሰራል፣ ስራው ላይ ጎበዝ ነው ወይስ ግድ የለሽ ነው የሚለውን በደንብ አድርጋ ታያለች ሴት ልጅ። ስለዚህ ስራ ላይ ሰነፍ ከሆንክ፣ ስራ ላይ ኬርለስ ከሆንክ አይሆንም ብለ አስተዋይዋ ሴት ለትዳር የምታስብ ሴት ምርጫ አይደለም ማለት ነው። ስለዚህ ስራ ላይ በደንብ አድርገህ ጎበዝ መሆን አለብን። ዛሬ እንግዲህ እነዚህ ነገሮች ላይ ጎበዝ ከሆንክ ሴት ልጅ በቀላሉ በፍቅር ማሸነፍ ትችላለህ በሚል አራት ነገሮችን ነገርኳችሁ። በጣም እንደሚጠቅማችሁ አልጠራጠርም። ናፊ፣ የዛሬው ደግሞ ለየት ያለ ነው። በጣም እናመሰግናለን እያላችሁ ግን ደግሞ ላይክ አላደረጋችሁትም አደል? በቃ እሺ፣ አሁን አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫት ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው